የጤና ተቋማትን ደረጃ በማሳደግ አገልግሎት አሰጣጥ ስርዓቱን በማሻሻል የህብረተሰቡን ጤና ለመጠበቅ በቅንጅት ሊሠራ እንደሚገባ ተገለጸ። በማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ በአቶ ሳሙኤል ዳርጌ የተመራ የቢሮው ሜኔጅመንት በከምባታ ዞን የተለያዩ መዋቅሮች በጽዱ ኢትዮጵያ ኢኒሼቲቭ የተሰሩ ስራዎችን ጨምሮ የጤና ተቋማትን አገልግሎት አሰጣጥና የጤና ኤክስቴንሽን ፕሮግራም ፍኖታ ካርታ አተገባበር ላይ ትኩረት ያደረገ የመስክ ምልከታ ማድረጋቸውም ተመላክቷል ተገልጿል። የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌም ክልሉ ከተመሰረተበት ጊዜ ጀምሮ በጤናው ዘርፍ በርካታ ስራዎች መሰራታቸውንና በተለይም የጤና ኤክስቴንሽን ፕሮግራም ፍኖታ ካርታ ለውጥ በማድረግ ተገልጋዮች የተሻለ አገልግሎት እንዲያገኙ እየተሰራ መሆኑን ተናግረዋል። ታሳይ የምናደርገው በዋናነት እንደ ሀገር የተቀመጡ ፖሊሲዎች አሉ። በክልላችን አንድ አመት ተኩል ባለ ጊዜ ሰፋፊ ስራዎች ስንሰራ ያለንበት ሂደት አለ። በዚህ አንድ አመት ተኩል ጊዜ ውስጥ እንደ ሀገርም አዲስ የጤና ፖሊሲ ሪቫይዝ የተደረገበት ጊዜ ነው ያለው። እርግጥ ከጤና ኤክስቴንሽን ፕሮግራም አንጻር የፍኖተ ካርታ ለውጦች አሉ። የፍኖተ ካርታ ለውጡ አንዱ ከሰው ኃይል አንጻር የጤና ኤክስቴንሽን ፕሮግራም አገልግሎት ወደታች መቅረብ አለበት። ከዚህ በፊት ስንሰራበት የነበረውን የመከላከል ስራ ተጨማሪ አድርጎ የህክምና አገልግሎት ወደታች መቅረብ አለበት የሚል ታሳቢ ያደረገ የሰው ኃይል አቅርቦት ወደ ህብረተሰቡ የሚሰራበት ሂደት አለው። በክልሉ አጠቃላይ ጤና ኬላዎችን የማስፋፋት ስራ እየተሰራ መሆኑን የተናገሩት የማዕከላዊ ኢትዮጵያ ክልል ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ የዚሁ አካል ለሆነው ለሆለገባ ኮምፕሬሄንሲቭ ጤና ኬላ የክልሉ መንግስት ድጋፍ ማድረጉንና ቀሪውን በጀት የአካባቢውን ማህበረሰብ በማሳተፍ ፕሮጀክቱ በአጭር ጊዜ ተጠናቆ ለአገልግሎት እንዲበቃ ከማድረጉ አኳያ በቅንጅት ሊሰራ እንደሚገባም ተናግረዋል። ሁለተኛ ከግንባታ ስርዓታችን ነው ይህ ክማተ ስራታችን በመስረታይነት ከዚህ በፊት አገልግሎት ይሰጡ የነበሩ ጤና ተቋማት በተለይ ጤና ኬላ ላይ አጠቃላይ ጤና ኬላ፣ መስረታይ ጤና ኬላ፣ ከጤና ጣቢያ ቅርብ ያሉ ደሞ ጤና ኬላዎች ወደ ጤና ጣቢያ ወይም ወደ የመጀመሪያ ደረጃ ሆስፒታል መርጅድ እንዲሆኑ ሰፋፊ ሰሩ ሲሰሩ ቆይቷል። ዞኑ ዲሎ ዙሪያ ያለው ወረዳ መምረጡ በጣም ጥሩ ነው። ወደ አጠቃላይ ጤና ኬላ እንዳድግ ግን ይህ አጠቃላይ ጤና ኬላ ግንባታ የሚሰጠው አሁን በሀገር ደረጃ ላይ በተቀመጠው ሙሉ ወጪ በአካባቢ ማህበረሰብ ነው እንዲሸፈን የሚጠበቀው። ግን የማዕከላዊ ኢትዮጵያ ክልል መንግስት አሁን ካለው የጤና አገልግሎት ለህብረተሰቡ ተደራሽ ከሚያደርገው አንጻር ካለው ሀብት ህዝብ በዚህ ያህል ንቅናቄ ካረገ በየቦታው ካለ ማበረታቻ የተወሰነ መደጎም አለብኝ በሚል ክልሉ ካገኛቸው 14 ጤና ኬላዎች ለክልሉ ካበረታታ ናቸው ዛሬ የሁሉ ገባ አንደኛው ጤና ኬላ ነው መድረስ ያለበት ሀብት ለዞኑ በጥሬ ያደርሰናል። ያው የዞኑ አስተዳደር ከዞን ጤና መምሪያ ኃላፊ ጋር በጋራ ሆነው ይህንን አንድ ፕሮጀክት በአንድ ወረዳ በሚለው በሚሰራው ስርዓት ላይ ይህም እዚህ ዙሪያ ላይ ያለውን ነገር በዚህ እስከ ሰኔ ሰላሳ ያጠቃልላሉ ብለን ነው የምናስበው። ስለዚህ ከዚህ ጤና ኬላ ግንባታ እስከ ሰኔ ሰላሳ ከተጠቃለለ በክልል ደረጃ ከሚኒስትሩ ፌልዝ ጋራ በጋራ በመሆን ህክምና ቁሳቁስ ግብአቱ አጠቃላይ ጤና ኬላው ሲጠቃለል ደግሞ ተጨማሪ አድርገን እናቀርባል። የክልሉ ጤና ቢሮ ኃላፊ አቶ ሳሙኤል ዳርጌ አክለውም ባለሙያዎች ለተገልጋዮች ተገቢውን አገልግሎት መስጠት እንዳለባቸውና በየደረጃው ያሉ ባለድርሻ አካላት የሚጠበቅባቸውን ኃላፊነት በአግባቡ ከተወጡ በጤናው ዘርፍ የሚፈለገውን ለውጥ ማምጣት እንደሚቻል ተናግረዋል። የሚመደቡ ባለሙያዎች በተገቢ ህብረተሰቡ ማገልገል አለባቸው። ይሄ አጠቃላይ ጤና ኬላ ከጤና መኮንን ጀምሮ እስከ ጤና ኤክስቴንሽን ባለሙያዎች በጋራ የሚሰጡበት ነው። ስለዚህ ለአገልግሎቱ ህብረተሰቡ ጋር ይቅረብ የተባለው ነገር በሱ ልክ እንዲሰጥ አሁን የተጀመረው ነገር ይበልጥ ተጠናክሮ መቀጠል አለበት። ቀረብ ብለን ወደፊትም ተደጋግፈን እኛ መስራት ያለብን እንሰራለን። ዞኑ መስራት ያለበት ይሰራል። የወረዳው አስተዳደር እና ወረዳው አካባቢ ላይ ያለው አጠቃላይ መስራት ያለበት ይሰራል። ቀበሌ ያለው ይሰራል። ይህን ካረግን በተለይ መከላከል ላይ ያለውን ችግር በእርግጠኝነት እዚህ ዞን ውስጥ እንደ ሀገር ብዙ ሞዴል የሆኑ ስራዎች በተለይ ከጤና ኤክስቴንሽን ፕሮግራም መጀመሪያ ከተቀረጸበት ሞዴል የሆነ ስራ የተሰራበት ነው። የከምባታ ዞን ምክትል አስተዳዳሪና የዞኑ ግብርና መምሪያ ኃላፊ አቶ ተሾመ ሄራሞ በበኩላቸው የጤና ተደራሽነትን በማስፋት ብሎም የጥራት ችግሮችን በመፍታት በትኩረት ሊሰራ እንደሚገባ ገልጸዋል። የጤናው ሽፋን እንደ ዞናችን በሚናይበት ጊዜ ዘጠና ከመቶ በላይ እንደሆነ ይታወቃል። የጤናውን ሽፋን በጣም ጥሩ ሆኖ ሲያበቃ ከጥራት አንጻር በርካታ ጉድለት ያለበት ነው። ከጥራት አኳያ ሁሉም ሰው ሊረባረብ ይገባል፣ ሊሰራ ይገባል የሚለውን ለማስቀመጥ ነው። የአካባቢ ንጽህናን በመጠበቅ ጽዱና ለኑሮ ተስማሚ የሆነ አካባቢን መፍጠር እንደሚገባ የገለጹት የከምባታ ዞን ምክትል አስተዳዳሪ እናም የግብርና መምሪያ ኃላፊ አቶ ተሾመይራሞ በሽታን አስቀድሞ መከላከል ለማዳን የሚወጣውን ሀብት ከማዳን ባለፈም በሰዎች ላይ የሚደርሰውን ጫና ለመቅረፍ እንደምረዳም ጠቁመዋል። የጤንነት መጓደል ምርትና ምርታማነትን ይቀንሳል። ከዛ መለፍስን በህብረተሰብ ላይ ትልቅ ጫና እንደሚያሳድር ስለሚታወቅ ጤናው ላይ ሁላችን በጋራ መቆምና በሽታን አስቀድሞ መከላከል አክሞ ለማዳን የሚወጣውን ሀብት ጭምር ለማትረፍ በጣም ጠቃሚ ነው ተብሎ ይታመናል። ምክንያቱም አስቀድመን በትንሽ ወጪ አካባቢያችንን፣ የግል ንጽህናችንን በመጠበቅ ጤንነታችንን መጠበቅ እንችላለን። ለህክምና የሚወጣውን ወጪ መቆጠም ማትረፍ እንችላለን የሚለውን ሁሉም በግንዛቤ ደረጃ መያዝና ለዚህ ዓላማ ደግሞ ሁላችን በጋራ መቆም በጣም ጠቃሚ ነው ማለት ነው። የከምባታ ዞን ጤና መምሪያ ኃላፊ ዶክተር ራመቶ አቦ ፍትሐዊ የጤና ልማት ለማረጋገጥ መንግስት በቁርጠኝነት እየሰራ እንደሚገኝ ገልጸው፣ በዞኑ መከላከልን እና አክሞ ማዳንን መሰረት ያደረገ የጤና ፖሊሲ እየተተገበረ እንደሚገኝ ተናግረዋል። የፌደራል መንግስቱ የጤናውን ፖሊሲ ፍትሐዊ የጤና ተጠቃሚነት ለማረጋገጥ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ዘርፍ ላይ ቀላል የማይባሉ ስራዎችን እየሰራ ይገኛል። ከዚህም አንጻር የእኛ የከንባታ ህዝብ ከአንድ ሚሊዮን የሚበልጥ ህዝብ በዚህ ዞን ውስጥ እንደሚገኝ መረጃዎች ያሳያሉ። ከዚህም አንደኛውና መሰረታዊ የሆነ የጤና ኤክስቴንሽን ፖሊሲ ማሻሻያ ተደርጎ መከላከልን መሰረት ያደረገ እንዲሁም አክሞ ማዳንን ደግሞ ታሳቢ ያደረገ የጤና ፖሊሲ እየተተገበረ ይገኛል። የጤና ኤክስቴንሽን ፍኖተ ካርታ በመቅረጽ በዞኑ ጤና ኬላዎችን የማሳደግ ስራዎች እየተሰሩ መሆናቸውንና አዲስ የሚገነባው የሆለገባ ኮምፕሬሄንሲቭ ጤና ኬላም የዚህ አካል በመሆኑ በአካባቢውና በአጎራባች ዞኖች የሚገኙ የህብረተሰብ ክፍሎችን በጤናው ዘርፍ ተጠቃሚ ከማድረግ አኳያ ሚናው የጎላ እንደሆነም የከንባታ ዞን ጤና መምሪያ ኃላፊ ዶክተር ራመቶ አቦ ገልጸዋል። የዚህም አካል የሆነው የጤና ኤክስቴንሽን ፍኖተ በጤና ኤክስቴንሽኖችን በሶስት ማለት ጤና ኤክስቴንሽን ፕሮግራሙን ወይም ጤና ኤክስቴንሽን ጤና ኬላን በሶስት ፈርጅ አካፍሎ ወይም አስቀምጦ ይሄን ተግባራዊ እያደረግን እንገኛለን። በመሆኑም ከዚህ ቀደም በዞናችን የመጀመሪያ የሆነው በቀዲዳ ጋሜላ ወረዳ ውስጥ በጆሬ ቀበሌ ኮምፕሬሲቭ ሄልስ ፖስት ወይ ሁሉ አቀፍ የጤና ኬላ አገልግሎት እየሰጠ ይገኛል። ይህም በክልሉ ላይ ጥቂት ካሉት ውስጥ አንዱ ይሆናል። ዛሬ ደግሞ በሆለገባ ከተማ በህብረተሰብ ተሳትፎ በመንግስት ድጋፍና ባለድርሻ አካላት በሚያደርጉት ርብርብ ሁለተኛ ሁሉ አቀፍ ጤና ኬላ እንዲሆን ዛሬ መሰረተ ድንጋይ ይጣላል። እንደምታወቀው የዞናችን አንደኛው ጫፍ በምስራቁ ጫፍ የምትገኝ ቀበሌ ናት። ከተማ ማዘጋጃና ሆለገባ ዛቶ የሚባል ቀበሌ በሁለቱ በኩል ያቀፈ እንደሆነና በዚህ ሜራ በኩል የሀዲያ ዞን የባዳቾ ወረዳ ቀበሌያት የሚጠቀሙበት በአላባ ዞን በኩል ደግሞ ምስራቅ አርሾ ወለገበኩክ የሚባሉ ቀበሌያትና በዚህ ጫፍ ደግሞ ሲንሄድ የኦሮሚያን ክልል ጭምር የሚያካትት እንደሆነ ይታወቃል። ስለሆነም በሁሉም አካባቢ የሚኖሩ ህዝባችን ኢትዮጵያውያንን የሚያገለግል መሰረታዊ አገልግሎት መስጠት የሚቻል ይሆናል ማለት ነው። በእለቱ በሁለገባ ገባ ለሚገነባው ኮምፕሬንሲቭ ጤና ኬላም በክልሉ ጤና ቢሮ ኃላፊ በአቶ ሳሙኤል ዳርጌና በከምባታ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ በአቶ ተሾመ ሄራሞ መሰረተ ድንጋይ የተቀመጠለት ሲሆን የጆሬ አጠቃላይ ጤና ኬላም የሁለ ገባ ጤና ኬላም የዶክተር ቦጋለች ገብሬ መታሰቢያ ሆስፒታል አገልግሎት አሰጣጥ ላይ ብሎም በዞኑ በጽዱ ኢትዮጵያ ኢኒሼቲቭ የተሰሩ ስራዎች የመስክ ምልከታ የተደረገ ሲሆን በዳምቦያ ከተማ አስተዳደር አዲስ እየተገነባ ያለው የማህበረሰብ መድኃኒት ቤትናም የዳምቦያ መጀመሪያ ደረጃ ሆስፒታል ተጠናቆ ለአገልግሎት መብቃት በሚቻልበት ስራ ዙሪያ ውይይት ተደርጓል።